ሰላም ሰላም፣ እንዴት ናቸው? የዞማነሽ ዩቱብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ውድ የምወዳቸው እና የማከብራቸው፣ እንግዲህ ዛሬ የጽናትን እንደራማ ይዘን መጠናን በጣም የሚያሳዝን ነው። ትናንትና ደስ የሚል ና በጣም በቃ ፊታቸው ላይ ደስታ እየተፍነከነቆ የተናቸው ነበር። ዛሬ ግን በሀዘን መጥተዋል ማለት ነው። በጣም ነው ያሰንቁትኝ። እውነት የእውነት ነው የመሰለኝ አብሬን ያለቀሱት ቀልኪራ ጋር ማለት ነው። እና በዚህ ቻናል አዲስ ከሆናችሁ ወደ ቪዲዮ ከመሄዴ በፊት ከታች ያለው ኔል ምልክት በመጫን ሰብስክራይብ፣ ላይክ፣ ሸር ያደርጋችሁ እንድታበረታቱ ይዘትን ጠይቃለሁን። ላይክ ላይክ ወደፊት እና እንዴት ልረጋጋ? እናቴ ታማ እየተሰቃየች ኮ ሰርጌ እንድታበሉኝ ነበር እኔ እሱም ማየቴ ህልሜ እንደሆነ ታውቃለህ ኪራ። በቃ ተረጋጋን፣ ወደ ውስጥ ግባ። እቴትን አታስጨንቃት። እሺ ተረጋጋ። ሁላችሁ ማስመሰሎች ናችሁ። ለእኔ ትንሽ ብታስቡና ብታዝኑ ሊኖረ እንደዚህ አይነት የአምሮ ቁስል አሰጡኝም ነበር። ኪራ በቃ ትንሽ ዝም በይ። እንዳትንኪ እማ እማ እማ

ምሩዬ ናሆሜ እየነገረ ነበረ። ከሀቅ መሽ በላይ በቃ አትስሬ ግን እኮ ያንቺ ሰርግ ነው። በቃ አውቃለሁ። ጋሽ እኮ ሁሉንም በኤክቴሪክ ነው እየጨረሰው። ግን ግን እባክሽን ምሩዬ ቤትም ቢሆን የሚጎዳሽን ነገር አታ አታ አትስሪ እያለች ነው። እሱማ አሳጻድ ታጸዳ አከራያለሁ ብሏል። እኔ ምልሽ እህቴት የቆየች ዛሬ የምትመጣ ይመስላል። ከሆስፒታል እኮ እናስወጣሽን ብለዋት ወይ ካልሆነ ለኪራ እውነቱን የናገረው እኔ ምን ላድርገው ብቻዬን። ግን አብዝቱ ለመደበቁ ለምን አብዝቶ እንደሆነ አንዳንዴ ነገሮችን ቀስ ብለን እንደብቃቸው እና በኋላ እንዴት እንደምፈታቸው ግራ ይገቡናል። እንዴት መናገር እንዳለብኝ አላውቅም። በሰላም ቢሆንም እናክ እሱ በምረት እጁ ይደብሳት እንጂ ማንም የነግረው አይመስለኝም። ከሰርጉ በፊት እንግዲህ አላውቅም። እንግዲህ ሰርጋችሁ ብቻ በሰላም የረፋ። ነገ ወደ ማታ ሄደን ጠጉራችን እንሰራለን። ሄጂ በቃ። እሺ በላ ምሎየ ማለት ነው። እማ ቆያ አሞሽ ነበር እንዴ? አንተ ስለ ሰርግ አታወራም። እኔ ፊት ነው እንዲያሳስብ፣ ከስተሽን ጠቁረሻ ነው ኮማ። እኔ እኮ ገጠር ነው የነበሩት፣ ለንደን ሄድኩ መሰለህ እንዴ? ለነገሩ ነገ ስሞሸር ስታይ በአንዴ ነው ፊትሽ ፍክት ነው የሚለው። እሱን ስመኝ ነው የከረምኩት። አሁንም በጽናት ይሆን ሊሆን ነው። እሱም ምን ነው ጥሩ ምራት ሰጥቶናል። ቢሆንም ግን የማየጸውለትም አለበት ወይ ጉድ እሷ ስትኖር ከነ መፈጠሪያ ነው አይደለም ትረሳይ። አረ በምን ሀቅሚ እነና ወይ ነው ቁስ ሲጠብቋቸው ሄዶ ገና ሆና ሄዱት ብታይማ ለይቱ ሙሉ ቤቱን ሲያጸዱ ሄዱ ሲለፉ ብታይ ድክም ብሏቸው። ወይ ጉድ! ስንግል ስንግላችሁን ጠያችሁ በሄድ ደበል ደበል ሆናችሁ ተጠብቃችሁ እዚሁ ነው እንደዚህ የምናረጋችሁ ጉድ እኮ ነው። እና ጽንዬ እኔ ልጅ ቁጭ በይ ይላታል። እማ ይኸው ለዘመናት ስትጠብቂ የነበረው ህልምሽ አሁን ሆኖ ሆኗል። ምንድን ነው እማ ለገባት የምፈልገው የህይወት አጋሪ ጽናት ሆናለች። ጸሎት ሰምሯል። ኡፍ አስደነገጥከኝ። እሰይ እሰይ ትላለች እሰይ፣ የኔ አባት እሰይ፣ ክብሩ ይስፋ ለመድኃኔዓለም። ለአንተ ምን ይሳናሃል? እሰይ እሰይ እሰይ እሰይ እሰይ እሰይ እሰይ አለች። እማ እማ፣ ጽናቴን ደስተኛ ስለሆነሽ እና ጽናቴን ስለተቀበልሻ በጣም ደስ ብሎኛል። እሰይ ጽናቴ እስቴና ስቴ ሳሜ ደስ ብሎኛል። እስታሁን ከመጣሁ አላገኘሽም ጽናትዬ ይሰይ ሰይ ሰይ እያለች እያመሰገነች ነው። ልጄን አደራ ላንቺን አደራ የምሰጠው እሺ። እንደማ ስንብት አስመሰልሽው እኮ። ና ቀፈኝ

ሰዎች ተባረኩ። ትዳራቸው የሞቅ ቤታቸው የሞቅ ውለዱ፣ ክበዱ። ቤታቸው የሳራ የአብርሃም ቤተ የሆነ ቤታቸው ፍቅር ይሁን፣ ሰላም አታጡ። ውለዱ፣ ክበዱ፣ ተባረኩ፣ ቁጭ በሉ። አቤት ተመረቀዋል። ደስ የሚለው ነገር ተመረቀዋል። እሺ ጽናት፣ ኩሩቤል ላንቺ ነው። ደሃዳራ መስጠት ተተይ ተስፋ አትቆረጭ። እኔ ከዚህ በኋላ አይከሙ ተስፋ የለሽም ብሎኛል። እንደዚህ ከሆነኩ እዛ መጣን እንደጣይቀውት ይችላል ነው ይሄ ሁሉን ነገር ለኩሩቤል ብነገረው ልክ ህክምናሽን ህክምናሽን ከምታቋርጪ ሰርጋችን ቢዘጋይ ይሻል ነበር ብታይ፣ ሰውነቴ ስስ ሆኗል፣ በመርፌት ወቅቱ ስስ ሆኗል። የልጅን እቴትዬ ለመዳን ሲባል ስንት ነገር ይደረጋል እንዴ? ከዚህ በኋላ ከፈጣሪ ጋር መጣላት ነው። ከፍቶ የገባባቸው ምንድነው መሰለኝ። ያወራችሁትን በሙሉ ሰምቼዋለሁ። ምን ሆነሽ ነው የማየ? ምንድነው ያመመሽማ? ሲጀመር በዚህ ቀን ሰርግ ሲለኝ፣ አባ የሆነ ነገር እንዳለ እማ፣ ምንድነው የተፈጠረው ብሎ ያስጨንቃት። ውይ የፈራውት ደራ የፈራውት ሰዓት ደረሰ። እማ ደም ምንድነው ነገሪ? የምትጮህ ምንድነው? የምትጮህ ለቃጨቆት ምንድነው የምትጮህ? በሰርጋችሁ ዋዜማ የምንጨቅጭቅ ነው አባ። እማ ታማ ነበር አይደል? ለምንድነው ሁላችሁም እንደሆነላችሁ የደበቃችሁኝ? ይሄ በቃ ኪራ በቃ ተረጋጋ ጽናት ዝም በይ፣ እዚህ ውስጥ እንዳገበ ተረጋጋ ልጄ። እንዴት ነው መረጋጋውማ? እኔ ምን ጎደለኝ? እንደምትፈልጊ አይነት ልጅ አይደለሁ እኔ? እኮ የተፈጠረውን ነገር ሳላቅ የደሰተ የሽር ጉድ እያልኩ ነበር። አደለም ልጄ፣ ስለመሳሳለ ነው ልጄ። ልጄ እናትህ የጭንቅላት ካንሰር ታማሚ ናት። ሶስት አመት ሙሉ አንተሳሰማ ታገለች። አሁን ግን ተሸነፈች። ክራ እየተረጋጋ በቃ እሷ ምንም አላረገችም። እኛን ዝም በያልናት። ቆይ ለምን? እኔ ሀዘናችሁን ለመካፈል ምን ያንሰኛል? እመመሽን ለመታመም ምን ያንሰኛል? ለምን ከሰው እንዳነሱ እንዲሰማ ይታወቃለች? ንገሪኝማ ለዚህ አቃተኝማ፣ እመምሽን ስትደበቂኝ፣ ያውም ሶስት ዓመት ለምንማ ቆይን? ምን አነሰኝ? ኪራ እናቴ እናት አስጨነቃት። እና እንዴት ልረጋጋ? እናቴ ታማ እየተሰቃይች፣ ቆስ ሰርጌን ልታበሉኝ ነበር። እኔ እሱን ማየቴ ህልሜ እንደሆነ ታውቃለህ። ኪራ በቃ ተረጋጋና ግባ። እናት አስጨነቃት። ጽናት ዘመባይ፣ እሺ ተረጋጋ። ሁላችሁም አስመሳይ ናችሁ። ለእኔ እንደዚ አይነት የአእምሮ ቁስል አትሰጡኝም ነበረ። ዘንባይ ብሎ በጸፍ ይላታል። ፌን ትነቀለች፣ ፌን ትነቀለች። አባይ የሆነ ነገር አድርግ። አስቱ አስቱ አስቱ አስቱ ይልቅ አምቡላስ አምቡላስ አምቡላስ አምቡላንስ፣ አምቡላንስ ይላሉ። እንግዲህ በጣም ተጨናንቃን፣ ውሃ ውሃ፣ ውሃም ጠዋ። አቤት ድንጋጤ፣ አቤት ድንጋጤ። አምቡላንስ ተጠራፈ። የትንታቅ ላይ ኪራ በአስነሳው ምክንያት ማለት ነው። በጣም ኪራ ግን የተረጋጋ ኑሮ የለውም። ና በጣም ሞተች። በቃ አስቲ እንዴት ቻልሽበት? እንዴት ጥለሽ ትሄጃለሽ? ብሎ ያለ አንቺ እኮ ሁሉም ነገር ባዶና ከንቱ ነው። ታቂዋለሽ ኧረ እንዴት አስቻለሽ ውዴ ብሎ ያዝናል። ምን አባቴ ላርከሽ፣ ቦታ ልቀይርሽ ምቻል ነገር አይደለም አስትዬ፣ እንደፈራሹ እስታሽን ሳታይ ሄድሽ አይደል? የልጄን አለም እንዳልሽ ይችን አለም ተሰናበትሻት። አታየው በጣም የሚያሳዝነው አስቶዬ ጨካ አይነሽ፣ ልጅሽን ባየሽው። በእኔ ምክንያት ነው የወደደችው፣ በእኔ ምክንያት ነው የሞተችው ብሎ የውቅ ምግብ ከበላ ሶስተኛ ቀኑ ነው። አስቱዬ ካላንቺ ሁሉም ከብዶኛል። በጣም አዝኖ ሆነ። የኪራ አባት በጣም ነው የሚያሳዝነው። እኔ ራሱ በጣም ነው በቃ። ኪራ ነው እያየሁኝ እየተና ነው ወይኔ እናቴን ገደልኳት እያለ ያለ መኝታ ቤት ዘግቶ በጣም እየጮህ ነው፣ ኪራ ማለት ነው። በጣም ነው የሚያሳዝነው። እናቴን ገደልኳት፣ እናቴን ገደልኳት፣ እናቴን ገደልኳት፣ እናቴን ገደልኳት። በጣም እንደ ብድ እንደማበድ ማረገ ብድ ልብሱን አቶሎ እያወረደ ከዛ አልጋ ላይ እየተንፈራፈረ ነው ኪራ። በጣም ቆጨተውታም። በነገር ላይ ግን ያው እግዚአብሔር ያለውን ያለው እና የተጻፈ ቀን አለ። እሱ ግን የመሰለው በሱ በሱ ምክንያት የሞትች ነው የሚመስለው እና የኔ እናት በዛው ጠጣለች። የእውነት በጣም ነው የደበረው። እናቴን ገደልኳት፣ እናቴን ገደልኳት እያለ በጣም በጣም አዝኗል ማለት ነው። እናቴን ገደል እማ ኪራ እንደሱ አይደለም። ኪራ እሺ፣ በቃ እኔ እሄዳለሁ። አንተ ተረጋጋሽ ይላተናልሽ። ከዛ በሩን ዘግቶ አለ ወይ። ለመሆኑ ከፈተልሽ? አራ አልከፈተልኝም። ይሄው ዛሬም በሩን ዘግቶ እያለቀሰ ነው። ልጅን እንደዚህ ያደረጉትን የራሴ ነው። አይ ጋሼ፣ እኛ እኮ ሁሉንም ነገር ያደረግን ለሱ ብለን ነው። አሁን ግን አሁን ግን ሁሉንም ነገር ረስተን ኪራን እንዴት እንደማጥናናት እንዳለብን ነው ማሰብ ያለብን። ጽናት ትዳሬንም ልጅንን ማጣቴ ነው መሰለኝ። አረ እንደሱ አይበሉ ጋሸ። ኪራ ኮ ትንሽ ጊዜ እንስጠ እንጂ ወደ ራሱ ይመለሳል። መቼም ድጋሜ እምነቱን እንደማላገኝ እርግጠኛ ነኝ። ግን ከመቼውም በላይ ራሱን ጠልቶታል። እናቴን ገደል ኩሽ እያለ ነው የሚያለቅሰው። እሱማ በእሱ ምክንያት ሆነ እንጂ ፈጣሪ የጣፈልን ቀን አንድ ማለፍ አንችልም። ጋሽ አንተም እንደዚያ አትሁን፣ እራስን አትጉዳ። እኔ ኪራን ምንም ማድረግ እንዳለብኝ ከጉርቧን ጋር አውርተንበታል። ልጄ አንድ ፊቱን እምነቱን አጥፍቶ። በይ እስቲ እናንተ የምትችሉት ከሆነ ሞክሩት። ጋሽ ምግብ ላምጣ እንጂ። አይ አላስፈለገኝም። ግን የመስሪያ ቤት ሰዎችን ሊመጡ ሳይችሉ ምሩና ሰኞን ደዊና ጠሪያቸው ስራ እንዲያግዙሽ ብሎ ተነስቶ ይሄዳል ማለት ነው። ከባድ ነው እውነት። አምላኪ ቤታችን ፀሐይ ወጣ፣ ሁሉም ነገር ተስተካከለ ብዬ ሳልጨርስ፣ እንደገና ሌላ ሐዘን። መችስ አንተን ለምን ይሄን አደረክ? ሁሉ ይቻለሃንና አንተ ቀላል አድርገልኝ። ክራንም ጋሼንም ቢሆን አንተ አጥናናቸው። እሬ ብላ ታለቅሳለች። ምሩ እንግዲህ ምሩ በጣም አዝናለች የኔ እናት በጣም በጣም አዝናለች። ምሩዬ በጣም ከባድ ነው ግን ሆፍ እንዴት ዋላችሁ? ማመቹ ማሜ እንዴት ነሽ? እንዴት ናችሁ? አለን ተዋውቋት ብላ ታስተዋውቃታለች ማለት ነው ምሩዬን ብሎ ምሩዬ፣ እዚህ ስትገቢ እኮ ልታለቅሽ እንደሆነ ከብ እህቴ እኮ እንዳሳደገች እናቴ ናት። የኔም እኮ ከማንም በላይ ናት። ምሩዬ ግን ምን ማረጋለች? ነ እግዚአብሔር የፈለገውን ነገር አረጋልል። እንግዲህ አሁን መጥናናት ነው ያለብሽ። እንዴት ለእርሳትሽ አንድ ቀን እንኳ ከጎኔ ሁኚ አላውቅም ምን አስፈለገሽ ብዬ

ይህው ከቀብር መልስ ጀምሮ ሊያየ ፍቅደኛ አይደለም። ለማንኛውም በድጋሚ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት። የበለዚ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሽር እያረጋችሁ አበረታቱኝ። እወዳችኋለሁ። አስተያየት ሰፖርት አድርጉኝ። ባይ